ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለ2018 ዓ ም መስቀል በዓል የእንኳን አደረሳችሁ መልእክት አስተላለፉ። ምክትል ጠቅላይ ሚኒስትሩ በመልእክታቸው የመስቀል በዓል እንደገና የመገለጥና እንደገና የማንሳት በዓል እንደሆነ አንስተዋል። መስቀሉ ከ300 ዓመታት በላይ ተቀብሮ የጠፋና የተረሳ ያለቀና የደቀቀ መስሎ እንደነበር አንስተው ከዘመናት በኋላ ግን ብርቱ መሪ ሲያገኝ ደመራው ተደምሮ ተራራው ተቆፍሮ እንደገና በመውጣት ተገልጧል ነው ያሉት። ይህ ለኢትዮጵያም የሚሰራ ነው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያ እንደገና ትነሳለች፣ እንደገና ታበራለች፣ እንደ ገናም ለዓለም ትገለጣለች ሲሉ መልእክታቸውን አስተላልፈዋል። ህዝባዊና ሃይማኖታዊ በዓላት የኢትዮጵያ ብዝሃነት ማሳያ ናቸው፣ አለ መንግስት ኮሚኒኬሽን አገልግሎት። አገልግሎቱ ባጋራው መልእክት የመስቀል ደመራ በዓል ኢትዮጵያ በዓለም አቀፍ ደረጃ የማይዳሰስ ቅርስነት ካስመዘገበቻቸው መካከል አንዱ ነው። የዘንድሮ የመስቀል ደመራ የሚከበረው ኢትዮጵያውያን በጋራ ያሳካነውን የታላቁ የኢትዮጵያ ህዳሴ ግድብ ድልን እያከበርን ባለንበት ወቅት መሆኑ በዓሉን የበለጠ ደማቅ ያደርገዋል ነው ያለው። የ2018 ዓ.ም የመስቀል ደመራ በዓል አዲስ አበባን ጨምሮ በተለያዩ ከተሞች በተለያዩ ሃይማኖታዊ ሥነ ሥርዓቶች በድምቀት ተከብሯል። በዓሉ በመስቀል አደባባይ በተከበረበት ወቅት ብጹዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ሊቀጳጳስ ዘአክሱም ወእጨጌ ዘመን በረተክለ ሃይማኖት ክብረ በዓሉን በጸሎታ አስጀምረዋል። በበዓሉ ሥነ ሥርዓት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች ከፍተኛ የመንግሥት የሥራ ኃላፊዎች፣ ዲፕሎማቶች፣ ምዕመናንና ቱሪስቶች ተገኝተዋል።